አንገቷን መለስ ዜናዊ አንገቷ ቆርጣታል። ኢትዮጵያ ታውቃለህ። እኛም መደራደር የሚገባን በዚህ በውል ፕሪተሪያ ራሳቸው በተዋዋሉ ስልጣን መስጠት አለበት። እኔ ስልጣን እፈልጋለሁ። እኔ ቀይ ባህር ባለቤት መሆን ነው ማውቀው። እስካሁን እኔን ታደሰ ወረደ የሚባለው ከሚመራ ወይ ደግሞ ሙፈሪያት ብትመራት እኔ አግዛታለሁ ግን ልጁን እንዲሞት ያደረገ ራሱ እያለ ተጎልጦ እኔ ጄኖሳይደር ነኝ። ለኛ አሁን መቀሌ እነ ደብረጤናል እነ ሞጌሪ ነው ኤርትራ ናቸው። ባይዶ ቲፒኤልኤፍ ግን ማኒፌስቶዋ ቀይ ባህር እጠቀማለ አይልም፣ እገነጠላለም አይልም። ባይዶ እንገር አልተናገረም። ካለ ይምጣ፣ ሰነድ ያምጣ። ወይ አብይ ሂዶ ሲታረቅ የትግራይ ያሰየነ ያለ ከኤርትራ አይደለ እንዴ? ማን እንቅፋት ሆነ? ህወሓት